የአማራ ራዲዮ ስርጭት በሁሉም አካባቢዎች ተደራሽ እንዲሆን እየተሰራ መሆኑን የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ ተናገሩ። የአማራ ራዲዮ የተመሰረተበት 28ኛ ዓመት የምስረታ በዓል በተለያዩ መርሃ ግብሮች በተቋሙ ሰራተኞች ታስቦ ውሏል። አዲሱ ተስፋዬ። ይህ የአማራ ራዲዮ አማራ ሬዲዮ የተቋቋመው ግንቦት 16 1989 ዓመተ ምሕረት ነው። ክልላዊና ሀገራዊ ክንዋኔዎችን በመዘገብ ለክልሉ ህዝብ የቀረበ የመረጃ ምንጭ ሆኖ ነው በማገልገል ከፍተኛ ሚና ተጫውቷል። የዛሬው የአማራ ሬዲዮ ቀደም ሲል የአማራ ብሔራዊ ክልላዊ ድምጽ ተብሎ ይጠራ ነበር። በወቅቱ የሬዲዮ ጣቢያው በ15 ጋዜጠኞች ለአድማጮች የተለያዩ ክልላዊና ሀገራዊ ጉዳዮችን በማሰራጨት በሚዲያው ዘርፍ ትልቅ አስተዋጽኦ አበርክቷል። በአማራ ሬዲዮ ጣቢያ ለረጅም ጊዜ ያገለገሉ ጋዜጠኞች ተከታዩን ሀሳብ ሰጥተዋል። አማራ ራዲዮ እንግዲህ ከክልሎች ሁሉ ፈርቀዳጅ የሆነ በቀዳሚነት የተቋቋመ ተቋም እንደመሆኑ መጠን አማራ ሬዲዮን ደግሞ በተሻለ እንደ ጋዜጠኛ ሆኜ ሳስበው ስራችንን በዘላቂነትም በውጤታማነትም በትጋትም ሰርተን ይህንን የህብረተሰብ ክፍል ከፍ ያለ ደረጃ ላይ እንዲደርስ እንግዲህ ስራዎችን እየሰራን ነው። የራዲዮ የገጠሩ ማህበረሰብ ክፍል በደንብ የምናገኝበት የተለያዩ የህብረተሰብ ክፍሎች ደግሞ በቀጥታም የሚሳተፉበት ብዙ ወጪንም የማይጠይቅ ነውና ብዙ የህብረተሰብ ክፍሎችን በራዲዮ ማግኘት እንችላለን። ይህንን የራዲዮ ስርጭቶቻችንን በዚህ መልኩ በማስፋት እንግዲህ የህብረተሰቡን ችግር ለመፍታት ሁሉም ጋዜጠኛ ትልቅ ጥረት እያደረገ ይገኛል። የአማራ ሬዲዮ ጣቢያ 28ኛ ዓመቱን የመስረት አባል የአማራ ሚዲያ ኮርፖሬሽን የስራ ኃላፊዎች ና ጋዜጠኞች በተገኙበት በተለያዩ ዝግጅቶች የምስረታ በዓሉን አስበው ውለዋል። የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ የአማራ ሚዲያ ኮርፖሬሽን ለሩብ ምዕተ ዓመት የተለያዩ ፈተናዎችን በመጋፈጥ የክልሉንና የሀገራችንን ሕዝብ የመረጃ ተደራሽነት ችግር ለመፍታት በትጋት ሲሰራ የቆየ የራዲዮ ጣቢያ መሆኑን ገልጸዋል። የአማራ ሬዲዮ ባህር ዳር ላይ የአማራ ክልል ላይ ብቻ አይደለም የሚደርሰው። እንደውም በርካታ አድማጭ ከአማራ ክልል ውጭ የተለያዩ አካባቢዎች ይሳተፋሉ። በርካታ አርሶ አደሮች እውቀት አግኝተውበት ህይወታቸውን እንደቀየሩ ከተለያየ የሀገራችን ክፍል ያሉ አርሶ አደሮች ጭምር ምስክርነት የሚሰጡበት ነው የነበረውና አስተዋጽኦ በጣም ከፍተኛ ነው። የሚዲያን አስተዋጽኦ ብቻውን ለብቻው ነጥሎ ማውጣት ስለማይቻል ነው እንጂ ሚዲያ ሲኖርና ሚዲያ ሳይኖር ሁለንተናዊ መስተጋብራችንና ሁለንተናዊ አኗኗራችን ላይ የሚኖረው ፋይዳ በጣም ከፍተኛ ነው። ስለዚህ ሚዲያ ሳይኖር ሲቀር የሚጎልብን ነገር ብዙ ነው፣ የምናጎልባቸው ነገር በጣም ብዙ ነው እና ይህንን ለማምጣትና ለማሻሻል የመጀመሪያውና ዋናው ስራው መካከለኛ ሞገዱን ዘጌ ላይ ያለው ማሰራጫ ጣቢያ ወደ ስርጭት የመመለስ ስራዎች ተጀምረዋል። እሱን ለማምጣት ጥረት ይደረጋል። የአማራ ሚዲያ ኮርፖሬሽን የሚዲያና ቴክኖሎጂ ዘርፍ ምክትል ስራ አስፈጻሚ አቶ ተሾመ ውዱ የአማራ ሬዲዮ ለዚህ ደረጃ የበቃው በርካታ የቴክኖሎጂ ችግሮችን በማለፍ ነው ብለዋል። በወቅቱ የነበሩ አመራሮችና ጋዜጠኞች ለጣቢያው እድገትና ተወዳዳሪነት ከፍተኛ ሚና ተጫውተዋል ብለዋል። የተሻለና ደፍነን የምንደመጥበት እንዲኖረንም እየሰራን ያለንበት ሁኔታ አለ። በተመሳሳይ ቴሌቪዥን ላይም ሬዲዮ ቻናል ሴሌክት ተደርጎ እንደምንገኘው ዳይሬክት ከቴሌቪዥኑ ቻናል ላይ እንድንገኝም እየሰራን ነው ያለ ነው። የአማራ ሬዲዮ ይበልጥ ተደማጭና ትልቅ የመረጃ ምንጭ ሆኖ ቀጣይ ዓመታትን በስኬት እንዲጓዝ የተለያዩ አስተማሪና አዝናኝ መርሃ ግብሮችን ለአድማጮች በማድረስ ከመቼውም ጊዜ በላይ እንደሚሰሩ ጋዜጠኞች ተናግረዋል። ይህ የአማራ